የፍስክ ያበደ እርጥብ እንሰራለን። ምንድ ነው እያረረ እርጥብ እሰራለሁ ብዬ ድንች ቅቅል የሰራው። የመጀመሪያው ሰው እርጥብ ሲሰራ ድንች ከተላጠ በኋላ ነው የሚቀቀለው። እኔ ግን ድንቹን ቀቅዬ ነው እንደ ፈጣሪ ፈጣሪ፣ ይህን ነገር እኔ ግን አዝናኝ ሰው ሆኛለሁ። ቡና ምቆላ አይመስልም። ሰላም ሰላም ወዲት ዩቲዩብ ቻናላችን ቤተሰቦች ሰዎች እንዴናችሁ? ዛሬም እንደተለመደው በሌላ ቀውጤና ያበደ ቪዲዮ ተመልሰን መተናል። አው አቃ ነው አይሰራ። ዝም ብዬ ሊያዘው ብዬ ነው ያስኩት አይሰራ። ለማንኛውም ማቲያስ ቲሸርት ለብሶ ከመጣ ለምን እንደመጣ ያው ቀስ በቀስ እየተረዳቸው የመጣችሁ ይመስለኛል። ማቲያስ ጃኬቱን፣ ኮቱን ካለበሰ ዩ ኦልሬዲ ነው ሊያበስል እንደሆነ። ሶ ዛሬ እንደተለመደው ተምብኔሉን እንዳያችሁት፣ ዛሬ ክረምትን፣ ብርዱን፣ ዝናቡን አስመልክቶ ጸዴ የሆነ እርጥብ አብረን የምንሰራ ይሆናል። የፍስክ ማለት ነው። ሁለት ወር ጾም የለም አይደል? ስለዚህ የፍስክ ያበደ እርጥብ እንሰራለን። ለመጀመሪያ ጊዜ ነው እርጥብ እንሰራው። ስለዚህ ምን አይነት አውትካም እንደሚኖረው ምን አይነት እርጥብ እንደምንሰራ አብረን የምናየውና፣ ለማንኛውም የዚህ ዩቱብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ጀምሩ፣ ወደ ቪዲዮ ሰብስክራይብ። ለማንኛውም እንግዲህ እርጥባችንን መስራት ከመጀመራችን በፊት እርጥባችንን ለመስራት የሚያስፈልጉን ነገሮች እዚህ ጋ አዘጋጅተናል። ምን ምን እንዳዘጋጀው መጀመሪያ አላሳያችሁ። ዘይት አለን። ኮካ አለን። ምናልባት ምግባችን አሪፍ ሆኖ የሚያልቅ ከሆነ ኮካ ለመጠጣት አስበናል፣ እንደ ሽልማት ማለት ነው። ካቻፕ አለ። ካቻፕን መቶ ሰባ ብር ነው የገዛሁት። እንዳትቀልዱ፣ አንድ ሰው እንዳይቀልድ በሙያዬ። እዚ ጋ ድንች አለ፣ ቲማቲም፣ ሽንኩርት። የምንሰራው እርጥብ የፍስክ ስለሆነ እንቁላል አዘጋጅተናል። እዚ ጋ ጨው አለ፣ በርበሬ ያለን፣ ዳቦ፣ ሽንኩርት፣ መላጫ መላጫ መላጫ መላጫ ቢላ አለ እዚጋ መክተፊያ፣ እዚጋ እንግዲህ፣ ድንቹን የምንቀቅልበት አለ። ከዛ ደግሞ እዚጋ እንቁላላችን የምንቀቅልበት የሚባለው እንቁላላችን የምጠብስበት። ብቻ እዚጋ ደግሞ እቺ የድሮ ስቶቭ ካስታውሳችኋት፣ ሰቨን ስታር በጣም የጥንት ስቶቭ ነች እና ቶሎ ቶሎ አትግዱ። ለማንኛውም ይህን ሁሉ ነገር አዘጋጅቼ እዚህ ጋር መጥቼ ሰብስክራይብ ላይክ ኮመንት ሼር ካላደረጋችሁ በጣም ይደብረኛል። ስለዚህ ላይክ ኮመንት ሼር ለማድረጊያ ሰብስክራይብ ላይክ ኮመንት ለማድረጊያ አምስት ሰከንድ ሰጣችኋለሁ፣ ሲያልቅ እንመለሳለን። ሰው ጋይስ ተመልሰናል። መጀመሪያ የምናደርገው ምን መሰላችሁ? ምን መሰላችሁ? ድንቻችን ትንሽ ጊዜ ስለሚወስድ ለመቀቀል ጊዜ ስለሚወስድ ኃይል ያለው ስቶፕ ላይ እንጥደውና ሌሎቹን ስራዎች እዚህ ጋር የምናጠናቀቅ ይሆናል። ስለዚህ ድንቻችንን ሌላ ስቶብ አለን፣ እዛን ጣድ ድንቻችንን እንጥደናል። አሁን ምን እናደርጋለን መሰላችሁ? ሽንኩርታችንን እንልጣለን። ሽንኩርት መብዛት የለባችሁም ወገን፣ ሽንኩርት መብዛት የለበትም። ምን ነው ወገን ባዶ እንትን ስጠር ዝምት ያላችሁ ሰው ጋይስ፣ እንዳያችሁት እንግዲህ ሽንኩርታችንን ከትፈን ጨርሰናል። ስለዚህ ምንድን ነው የምናደርገው? እንትሩ ለብቻ መብሰል ያለበት ድንቹና ሽንኩርቱ፣ ቲማቲሙ ምናምን መብሰል ስለማይችል ድንቹን ለብቻ እንቀቅለውና ከዛ ደግሞ ከበሰለው ቁሌት ጋር አብረን እናበስለዋለን። ጋይስ ያር፣ እኔ ነገር ታያችሁ? ጫፍ ጫፉ ገና ገና እንደዚህ አስነካሁት ማረር ጀመረ። ስለዚህ በውሃ እናበስለዋለን። አሁን ቲማቲማችን ፏፏ እናደርግና ወደ ገደል እንገባለን። እንግዲህ በመቀጠል ያው ሽንኩርታችን እየበሰለ እያልበሰለ አላውቅም ብቻ ዝም ብዬ ዘይቴ ልጨምረው ዘይቴ ልጨምረውና ከዛም የሆነውን ማየት ነው። እንግዲህ አብረን የሚፈጠረውን እናያለን። ይ ይሄ አምስት መቶ ብር ከከሰረ ግን ወገን፣ ይሄ አምስት መቶ ብር ከከሰረ አለቀላችሁ፣ አለቀላችሁ። ገላጋይ ሽንኩርቱ አረረ፣ እርጥቡ ተበላሸ። የሀብታም ሳቅ እንደዚህ ነው። በጣም ትቀልዳለህ፣ ቁርስ ግን በልተሃል፣ ነው የሚሉት አሉ ሀብታሞች። የሽሮ ሳቅና ማለት ነው የጥሬ የጥብስ የውስኪ ሳቅ ይለያል። የጠላ ሳቅና የውስኪ ሳቅ ይለያል። ምርጫው የእናንተ ነው። እንደ ጠሪት ስቃ ያላችሁ ወይስ እንደ ሽሮት ስቃ ያላችሁ? እኔ ከዚህ በኋላ አንተ በጣም ነው የምትቀደደ። ቁርስ ግን በልታል። ሰብስክራይብ አድርገሀል። ኤኒዌይስ ጋይስ ይህ ነገር ወዴት እያመራ እንደሆነ አላውቅም። ለማ ሲማ ምይ ዛን ምን አይነት እርጥብ እንደምሰራ እግዚአብሔርን አላውቅም፣ ገብርኤልን ምን አይነት እርጥብ እንደምንሰራ። ብቻ የመጀመሪያው ግኝት ሊሆን ይችላል በእንደዚህ አይነት እርጥብ ደረጃ። እግዚአብሔርን ሆነስት ሪቪው ነው የምሰጣችሁ። የምሬን ይጣፍጣል አይጣፍ የሚለውን ከልቤ ነው የምነግራችሁ። ምንም አይነት ቀል የለም ማቴዎስ ራሴ ሰርቻለሁ ብዬ ምንም አይነት መዋሻችሁ ነገር የለም። አይ ሶይ ቱ ጋድ ትክክለኛ ጣሙ ነው የምነግራችሁ ይጣፍጣል አይጣፍጣም የሚለውን ማለት። አሁን ትንሽ በርበሬ እናድርግበትና ከበርበሬ ጋር እናብስለው። እኔ እኔ አላቅም እንዴት እግዚአብሔርን አላውቅም። ብቻ እስኪ እናያለን ብቻ ትንሽ የማቃጠል ነገር እንዲኖረው ብለን ነው ጋይስ ጣሪያ ስለማልጠቀም ይሄ ነገር ስልስ እንደውም ብቻ ሶ ጋይስ እዚህ ጋር ደርሰናል። ከዚህ በኋላ የሚቀረ ምንድነው? ድንቹ ሲበስል ጠብቀን መጨመር ነው። ስለዚህ ድንቹ ሲበስል እንገናኛለን። እንግዲህ ጋይስ ድንቻችን እንደዚህ ትክ ትክ ትክ እያለች ነው። ይሄን ኛው ስቶቭ ከዛኛው ትንሽ ፖወር አለው ማለት ነገርና ለዛ ነው እዚህ ጋር ያደረኩት። ለማንኛውም ድንቻችን እየተንከተከች ነው እየተንከተከች አሁንኛው የፈላ ፈላ እያለች ነው። ለማንኛውም ሲበስል እንገናኛለን። ሰብስክራይብ ሶ ጋይስ እንግዲህ ድንቻችን ተቀቅሏል። ምን እናደርጋለን አሁን ድንቻችንን አጋጣሚ አጋጣሚ ቸርማቸዋል ድንቼን ሳልጥ ነበር የቀቀልኩትና አሁን ድንቼን እየላትኩ እዚህ ጋር ቀቀለው ከተውና ትንሽ ትንሽ ይቀረዋል። እሱ ከእንትኑ ጋር የሚበስል ይሆናል። ከቁሌታችን ጋር አብሮ የሚበስል ይሆናል። አሮ ነው ምናልባት እንደሚያውቅ ሰው እየመከርኳችሁ ሊሆን ይችላል፣ ግን መጀመሪያ እስከ መጨረሻ ይሁትና የተሳካ ከሆነ እንትን ምን ሊሆናል። ዝም ብዬ እንዳይለኛ ሰው እንደ አስር ዓመት እንደሰራ ሰው እየመከርኳችሁ ነው፣ ግን ውጤቱን እና አብረን እንትን ምን ሊሆናል ለማንኛውም ድንቻችንን እንዴት እንደምንልቅ አሁን አሮን ነው። ምን አይነት ሼፍ ነኝ? ድንቼ ልጬ ከትቼ ቢሆን ኖሮ ይሄኔ ጨርሼ ነበር። አሁን እርጥብ እሰራለሁ ብዬ ይሄ ድንች በሚጥሚጣ የሚበላ ይመስላል። ለማንኛውም መጨረሻው እናያለን። ቆይ ግን ልላጥ ልጨርስና እንገናኛለን። ታሪክ የማይረሳው ስህተት ነው የሰራሁት ድንች። እንግዲህ በተፈጥሮ እርጥብ ሲሰራ ድንች ከተላጠ በኋላ ነው የሚቀቀለው። እኔ ግን ድንቹን ቀቅዬ ነው የላጥኩት። እና ድንች ይሄ በሚጥሚጣ የሚበላው ምንድነው ይባለው አሮ ነው ብቻ። ያንን ለመስራት ተቃርቤ አሁን ሚጥሚጣ ጨምርበት፣ ኦልሞስት ድንች በሚጥሚጣ ሰራው ማለት ነው ለማንኛውም ግን ከተፍ ከተፍ አድርገን እንጨምረውና ሪዛልቱን የምናየው ይሆናል። ለማንኛውም ድንቻችን በዚህ መልኩ ፏፏ ብላለች። ስለዚህ ምን እናደርጋለን? ይሄንን ነገር እንጥደውና የቀረውን ከዚህ ጋር እናበስለዋለን ከዛ እንቁላላችንን ጨምረን ማውጣት የሆነ ማለት ለማንኛውም ድንቻችንን ከተፍ ከተፍ እያደረግን እንደዚህ እንደዚህ ነው ለማንኛውም የመጀመሪያ ጊዜ ነው ድንች እርጥብ ስሰራ እና ምንም መፍረድ ምናምን አያስፈልግም ወገን ምንም ሙድ መያዝ ምናምን አያስፈልግም። ይህንን አይተን ቀጣይ ጊዜ የተሳሳትናቸውን ነገሮች የምናሳምር ይሆናል፣ የምናስተካክል ይሆናል። ግን ምንድን ነው ዋናው ፖይንት ወንድ ልጅ ሆነ ለራስ ራሱ ማብሰር ከቻልኩ በጣም ትልቅ ነገር ነው እንደ ወንድ ማለት ነው መብላት የምትችለው ምግብ ማብሰር ከቻልኩ በራሱ ትልቅ ነገር ነው እንደ ወንድ ሚስት ላይ ጣፍጣት ይችላል። ሚስት ላይ ጣፍጣት ይችላል። ምንም ምንም ማድረግ አይቻልም። ቀስ በቀስ ነው ሁሉም ነገር የሚሆነው እና እንደ መጀመሪያ ጊዜ ምንም አይነት ነገር የማውቀው ነገር የለም። ብቻ የሚያስፈልጉትን ነገሮች ያው እርጥብ ስበላ ሌላ ቦታ እርጥብ ስበላ ምናምን ውስጥ የማገኛቸውን ቲማቲም ምናምን ምናምን ዝም ብዬ አካትቼ በራሴ መንገድ ነው ልሰራው እየሞከርኩ ያለሁት እና ዶንት ጀጅ ዶንት ጀጅ ድንች በሚጥሚጣ የታለበና ሚጥሚጣ ጨው ጨው ነው የቀረው እንጂ ድንች መሚጣው ነው ለነገር ወርቶም ድንች በሚጥሚጣ ለማንኛውም አሁን፣ ድንቻችን ያበሰልነው የከተፍነው ድንቻችን የቀቀልነው ድንቻችንን ወደ ስልሳችን እንጨምራለን። ጫውስ እንደ እኔ እንጃ፣ ዛሬ ምን እንደምንሰራ እላቅም። እግዚአብሔርን ጭራሽ፣ አሁን ደግሞ ግራ እየገባ የመጣ እንደዚህ እናድርገው። ለመጀመሪያ ጊዜ ማለት ነው ኢትዮጵያ ውስጥ የተሰራ ታይቶ የማይታወቅ እርጥብ ነው። ዜሮ ዜሮ የትም ያልተበላ እርጥብ ነው የሰራነው። እንግዲህ እንደዚህ አይነት እርጥብ የትም ታይቶ አይታወቅም። ለማንኛውም ቀምሰን እናየዋለን። ለማንኛውም ገይስ እርጥባችን የደረሰ ይመስለኛል። ቀጣይ ስቴፓችን ምንድን ነው? እንቁላላችን መጥበስ ነው የሚሆነው ማለት ነው። እንቁላላችን እንጠብስና ያው ዞሮ ዞሮ እንቁላል ገዝተናል፣ ዝም ብለን እናውጣው። ስለዚህ እንቁላላችንን ጨምረን እንሞክረዋለን whether it is good or not። ለማንኛውም እንቁላላችንን ጠብሰን ጨምረን የምንሞክረው ይሆናል። ምናልባት ደግሞ ያለው ያለው ጣዕም ላይ ምናልባት የተለየ ጣዕም ግሬ እስከሰጠው ማለት ነው። ለማንኛውም ሰብስክራይብ አርጉ። እርጥብ ሰርተናል እና እናያለን እስኪ አሁን ደግሞ ቀጣይ ስራችን የሚሆነው እንቁላላችን መቀቀል ይሆናል። ድንቻችን ቀቅለን አብስለን ምናምን ነገር እዛ ጋር አድርገናል። ስለዚህ አሁን እንቁላላችን የምንጠብስ ይሆናል። እንቁላላ ጠብስ አርገን ፏ አርገን የምናቀርብ ይሆናል። መጀመሪያ ይህችን ነገር ፏ ፏ አርገናታል። እዚህ ጋር እንጥዳታለን። እንቁላል ለመጥበስ የሚያስፈልገን ነገር ምን መሰላችሁ? መጀመሪያ ዘይት ያስፈልገናል። ዘይት ማድረግ አለብን። እንደዚህ አርገን ዘይት አርገን ማዳረስ መቻል አለብን እንዳይዝ ማለት ነው። ያው አይ ነው ዘይቱን ተጫውቼበታለው። ዛሬ ማለት ነው ወገን፣ ዛሬ እኔ የሰራሁትን ምግብ እኔ እንግዲህ የተነሳሁት እርጥብ፣ የፍስክ እርጥብ ለመስራት ነው የተነሳሁት። እንግዲህ እየሆነ ያለውን ነገር አያታችሁታል፣ ምን አይነት አስፈሪ እንደሆነ። ቻ ለማንኛውም እንሰማለን ግን አንፈርድም፣ ነው ነገሩ። ለማንኛውም አሁን እንጥሯለን ይህን ነገር። እዚህ ነገር ላይ ደግሞ ትንሽ ጮህ እናደርጋለን። እና በዛም ማለት ነው የድንቹን ጨው ላገኘው፣ ስለሚችል የ ኧረ ተው በእናትህ ሁለት ሳንዱች ነበር ለማድረግ ሀሳቤ፣ ለሁለት ዳቦ የሚሆን ማለት ነው። ግን እንዳለ ተገልብጦ እንደምታዩት እንግዲህ ከበሰለ በሰለ ከበሰለ በሰለ፣ ካልበሰለ ደግሞ ካልወጣ ደግሞ ይሄንን ነገር ምግብ አድርጎ አምስት ብር አድርጌ አውጥቼ መጠጥ ሊሆን ንገር ጥስ ለማንኛውም ነው፣ እንዴት ነው የሚገለበጠው? ስ አዬ አዬ አዬ ማርያም ምን ያበደ ነው! አይ ኧረ እመቤቴ፣ እኔ ግን አዝናኝ ሰው ሆኛለሁ። አረ በኢየሱስ ምንድን ነው የምሰራው? ለማንኛውም ሰብስክራይብ አድርጉ። ይበቃዋል እባካችሁ። አንደኛው በል ሁለተኛው፣ አንተ ካልተስተካከልክ ችግር አለ ማለት ነው። እንግዲህ የመጀመሪያው እንቁላላችን ይህን ይመስላል። አላቅም ምን እንደሰራው አላቅም። እስኪ ለማንኛውም አንድ ላይ እንሞክረዋለን እ የአሁን ጥበብ የታከለበት ነው መሆን ያለበት ወገን። የአሁኑ ከቀደሙ የተሻለ አድርገን ለመስራት እየሞከረ ነው። እኔ ሙያ አለኝ ባይዘው፣ እኔ ሙያ አለኝ ጉድ እያደረገኝ እያረገኛለሁ። መጥበሻው ነው። እኔ ባለሙያ ነኝ። መጥበሻ መገልበጥ የማቴሪያል እጥረት ነው። ይሄን ነገር ይሄን ነገር ብታሟልልኝ እናንተ ምን አይነት አስማተኛ ሼፍ ልሆን እንደምችል አስብ። ከቀድሞ አልተሻልኩም። እሺ አሁን የመጀመሪያው እንቁላልና ሁለተኛው እንቁላል አንድ ነው ጋይስ። ሁለተኛው ከመጀመሪያው አልተሻለ። ስለዚህ ያው ጎበዝ ተማሪ መሆነን በዚሁ እንድታወቁልኝ ብዬ ነው። ይሄ ይበቃታል። እነዚህን እስኪ ዝም ብለናል። በእሳት እጦት ያልበሰሉትን በእሳት እጦት የረጠቡትን እናደርቃቸዋለን። የዛሬው እንቁላል ፍርፍር ያበደ ነው። እዩት በናታችሁ፣ ቡና ምቆላ ይመስላል አጫጫሱ ምናምን ሳይ ለማንኛውም ጋይስ እንግዲህ ያው እንግዲህ እንዳያችሁት እርጥባችን በዚህ መልኩ ተዘጋጅቷል። አሁን ምንድነው የሚቀረን? መብላት ነው። ስለዚህ ሁሉም ነገር አቀራርበን ደግሞ እዛ ጋር ምግባችንን ሪቪው የምናደርግ ይሆናል። ስለዚህ ለማንኛውም ሰብስክራይብ ካላረጋችሁ ሰብስክራይብ ላይ ኮመንት፣ ሼር እያደረጋችሁ እኛ ወደ ቅምሾን ይላል። ለማንኛውም ይመቻችሁ፣ ጋይስ እንግዲህ እርጥባችን ይህን ይመስላል። እዚ ጋ እንደምታዩት ድንቹ እዚ ጋ አለ፣ እንቁላላችን እዚ ጋ አለ፣ ዳቦችን እዚ ጋ አለ። ምናልባት ያው ካስፈለገን ብለን የገዛ ነው ኮክ አለ፣ እና ካቻፕ አለ። እስኪ ለማንኛውም አብረን አንድ ላይ ሞክረ ነው ምን እንደሚሆን የምናይ ይሆናል። መጀመሪያ ዳቧችንን እንደዚህ ካደረግን በኋላ ድንቻችንን እንጨምራለን ምናልባት ያው እርጥብ በልታችሁ ማታውቁ ሰዎች ትኖራላችሁ ብዬ አላስብም፣ ግን በልታችሁ ማታውቁ ሰዎች እርጥብ ማለት ያው አብዛኞቻችን አዲስ አበባ ምናምን ያደግን ሰዎች ከትምህርት ቤት መልስ ምናምን ብቻ መክሰስ ሰዓት ብዙ ጊዜ የምንጠቀመው አይነት ምግብ ነው እና ለምን ቤት አልሞክረውም ብዬ ሰራሁት። እኔ ዛሬ ደግሞ ማለት ነው ሪቪው ለማድረግ እዚህ ተገናኝተናል። እንቁላላችን እናደርጋለን ነው። እንቁላላችንን አሁን እዚሽ ጋር እንሰንግና እንደዚህ አድርገን የምንገምጥ ይሆናል። ለማንኛውም ቆይ ኮካችንን እናዘጋጅ፣ ኢንኬዝ ምናልባት የሚያቃጥል ከሆነ አናቅ። ለማንኛውም ጋይስ ይሄን ይመስላል ሳንዱቻችን ይሄን ይመስላል። ማለቴ እርጥባችን ይህን ይመስላል። እስኪ ዝም ብለን ካቻፕ እናርግበት። ኤኒዌይስ ካቻፕ በጣም ነው የምወደው ባይ ዘ ወይ። እና አይኖ አይኖ በቲማቲም ነው የሰራሁት፣ ግን ማድረግ ያለብኝ መስሎ ተሰማኝ። እስኪ የመጀመሪያ ጉርሻችን አደራ ጣፍጥ እሺ። እግዚአብሔርን፣ እንቁላሉ በጣም ነው የጠቀመኝ። ድንቹ ተው ተርጦ ተውት እና እንቁላሉ በጣም ነው የጠቀመኝ። ሰርቫይቭ እያደረኩ ያሉት በሱና ነው በካቻፑ ነው። እና ትክክለኛ ነገሩን ስነግራችሁ የመጀመሪያው ነገር ድንቹ ትንሽ ይቀረዋል፣ ትንሽ አልበሰለም። ሽንኩርቱም ትንሽ አልበሰለም፣ ቀጭ ቀጭ እያለ ነው እንቁላሉ ያበደ ነው። እንቁላሉ አይስዌር ቱ ጋር ያበደ ጸደ እንቁላል ነው። ጣፍጦኛል። እንቁላል እንደምበለው ነው የሰራሁት። ትንሽ አልበሰለም፣ ግን እኔ ከእንቁላል ጋር ችግር የለብኝም። እንቁላል በጣም ነው የምወደው፣ ካቻፕም በጣም ነው የምወደው። ስለዚህ አሁን ይህንን ካስር ቆይ እስኪ አንዴ ሊመጥ ይህ አስማፍ ነው። ይህ አስማፍ ነው። ምግብ አለ ነው ነው የሰራሁት አስማፍ ነው እና ከአስር ቤት ስናደርገው እንደ ምግብ ሳይሆን እንደ እርጥብ፣ እርጥብ ማለት ውጭ ከምንበለው እርጥብ አንጻር እሬት ስናደርገው ከአስር ስድስት እሰጠዋለሁ። ሆነስትሊ ስፒኪንግ ማለት ነው። ምንም ጨምሬም ቀንሼም ሳይሆን ስድስት እሰጠዋለሁ። ግን አሁን ይህን ምግብ እርጥብ ቤቴጂ እንዲያቀርቡልኝ አልፈልግም። እግዚአብሔር ነው የምላቸው ስለ ከፍዬ እንደዚህ አይነት ምግብ መብላት አልፈልግም። ግን እኔ እንደ ራሴ እንደ ስድስት ሰጠዋለሁ ግን እርጥብ ቤት መጥቼ እንደዚህ ምግብ ብታቀርቡልኝ፣ ተጋደል ወይ እንቁላሉን ብቻ ሱትኝ ወይ ድንቹ ይቀራል። ለማንኛውም አሪፍ ነው፣ እንደመጀመሪያ አሪፍ ነው። እንደ ራሴ ነው እሬት የማደርገው እንደ ራሴ ስድስት ሰጥቼዋለሁ። ምግብ ቤት ቢቀርብልኝ ግን አራት ነው የምሰጠው። የምሬን ነው የምላችሁ። ለማንኛውም እርጥብ እርጥብ አይልም ግን ምግብ ምግብ ይላል ይላል አሪፍ ነው አሪፍ ነው እንደመጀመሪያ አሪፍ ነው። ከዚህ በኋላ ምሳ ላላችሁ ቀጣይ ክረምት ላይ ስለሚሆን እንደመጀመሪያ አሪፍ ነው። ለቀጣይ ክረምት ታሻሽለን እንመጣለን። ለማንኛውም የዛሬውን እርጥባችን ስድስት ካስር ሰተነዋል። እንደ እኔ ምግብ ቤት ቢቀርብ ግን አራት ካስር ነው የምሰጠው። ለማንኛውም ኮካችንን ከሰራና ካቻፓችን ከሰራና እንቁላላችንን ከሰራና ዳቦና ይሄ ግን ይበላል፣ ችግር እራት ይሆናል። እንቁላሉን ከሰራና ለዚህ ምግብ እንቁላል አይገባም ነበር። ለማንኛውም የዛሬው ምግባችን ይሄን ይመስል ነበር። እንዳትሞክሩ ትላለሁ። ጭራሽ እንዳትሞክሩ ትቤታችሁ ምናምን እንደዚህ አይነት ነገር ለመስራት እንዳትሞክሩ በአዋቂ እየታገዛችሁ ካልሆነ። ለማንኛውም የዛሬ ቪዲዮችን ይህን ይመስል ነበር። እርጥብ ለመስራት ሞክረናል ሞክረናል እኔ ፐርሶናሊ ሞክሬያለሁ። እናንተ አይታችኋል፣ ተዝናንታችኋል ብዬ አስባለሁ። ፕሮግራሙ ካዝናናችሁ ላይክ፣ ኮመንት፣ ሼር በማድረግ አብራችሁን ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ማቴያስ ነኝ። ሚዛና አይደለም ባይ